እስኪ አይምሯችሁ ላይ ሁለት ውቅያኖሶችን አስቡ። አንደኛው ውቅያኖስ ብዙ ኤክስፕሎር ያልተደረገ ወይ ደግሞ ብዙ ሰው ማያውቀው ብዙ ሰው ጠልቆ ማያውቀው ውቅያኖስ ነው። ብዙ አልታወቀም፣ ውስጡ ምን እንዳለ አታውቁም፣ እናንተም ገብታችሁ አታውቁም። ብዙ ያልተነገረለት ውቅያኖስ ነው። ሁለተኛው ውቅያኖስ ግን የዛ ተቃራኒ፣ በጣም ብዙ ሰው አለው፣ ሰው ለቱሪስትነት ይጠቀማል፣ የመጣ ይዋኛል፣ ብዙ ነገር ያለው ማለት ነው። ከነዚህ ሁለቱ እንደው ለጉብኝት ሄዳችሁና ለመዝናናት ለዋናም በሉት ለምንም ነገር ከሁለቱ አንዱ ምረጡ ብትባሉ የትኛውን ትመርጣላችሁ? ፀሐፊዎቹ ምን ይላሉ? ብዙ ሰው በተለይ አዲስ ቢዝነስ ሲጀምሩ ሊሆን ይችላል ቢዝነስ አዲስ ማርኬት ሲገቡ ብዙ ጊዜ የሚጀምሩት በእንደዚህ አይነት ስትራቴጂ። ምን አይነት ስትራቴጂ? በጣም ብዙ ደንበኛ ያለው በጣም ብዙ ድርጅቶች የጀመሩት ነው። ሰፈር ውስጥ ሶስት አራት ሱቅ ከተሳካለት ያዋጣል እንዴ ተብሎ ሰው አጠገቡ ስድስተኛ ሱቅ ነው የሚከፍተው። አሁን ዳቦ ቤቶችን አይታችሁ ከሆነ አሁን ዳቦ ቤት ከመሆን አልፏል። አሁን ዳቦ ቤቶች ኬክ ቤት ሆኗል። ከኬክ ቤት ሄዶ ደግሞ አሁን ታያላችሁ። ቅርብ ጊዜ ማርኬት ወደዛ ሄደ። ኬክ ቤቶች፣ ዳቦ ቤቶች አሁን ወደ ኮፊ ሐውስ እየተቀየሩ ነው። ሰው ዳቦ ብቻ ኬክ ብቻ ገዝተው አያውቁም። ቡና ይፈልጋል፣ ማኪያቶ ይፈልጋል። ደንበኛዎቹ አንድ ነገር ብቻ አይደለም ገዝተው ሄደው ከዛ ጋር ሊሄዱ የሚችሉትን ነገሮች ይሁን ከምትሸጡት ምርት ጋር አንድ ላይ ነገር ምንድን ነው የእናንተ ደንበኛ፣ ዛሬ ቲሸርት ከገዛችሁ ቲሸርት ብቻ ላይ አይቆምም፣ ጂንስ ሊፈልግ ይችላል። ጂንስ ኦፈር አድርጉ። የመርካቱ ነጋዴ በዚህ በዚህ ነገር አሪፍ ነው። ሰላም እንደት ናችሁ ውዴ? ቡክ ቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁኝ ቆዩ። በዛሬ ፕሮግራም እንድናየው የፈለኩት መጽሐፍ እንግዲህ ሰሞኑን ብዙዎቻችሁ ኮመንት ያደረጋችሁልኝን መጽሐፍቶች ነው እየመረጥኩ ያለሁት። በብዙዎቻችሁ ጥያቄ መሰረት ብሉ ኦሽን ስትራቴጂ የሚለውን መጽሐፍ ነው እንግዲህ። ይሄ መጽሐፍ የምታውቁ ሰዎች ካላችሁ ቢዝነስ ላይ ትኩረት የሚያደርግ ብዙዎች፣ በተለይ ቢዝነስ ውስጥ ቢዝነስ ላይ ብቻ አይደለም አክቹዋሊ ማርኬቲንግ ላይ ትኩረት የሚያደርግ መጽሐፍ ነው። ቢዝነስና ማርኬቲንግ ውስጥ ያሉ ሰዎች ብዙ የሚናገሩለት መጽሐፍ ነው። እንግዲህ መጽሐፉ ምን ምን ሀሳቦችን ያወራል? የመጽሐፉን ሀሳብ ቀለል አድርጌ ለመናገር እሞክራለሁ። ግን ምናልባት ከጻፊዎቹ ጋር ለማስታወቅ ያህል መጽሐፉ በአንድ ሰው አይደለም በሁለት ሰው የጻፈው ቻንኪም እና ይሄኛው ሁለተኛው ስም አስቸጋሪ ፕሮናንስ ለማድረግ ሩል ማውቦርጊን፣ ካልተሳሳትኩኝ በእነዚህ ሁለቱ ሰዎች የተጻፈ መጽሐፍ ነው። እንግዲህ የመጽሐፉን ሀሳብ ለመረዳት ሰፊ ሀሳብ አለው ሰፊ ምዕራፍ አለው። የመጽሐፉን ሀሳብ እንግዲህ ጠቅለል አድርጌ በሶስት ክፍል አድርጌ ነው የማስረዳችሁ። የመጽሐፉን ሀሳብ እንዴት ነው በደንብ ለመረዳት ከፈለጋችሁ እነዚህ ሶስት ሀሳቦች መረዳት አለባቸው። የመጀመሪያው ምንድነው መጽሐፉ የሚያወራው? ሁለተኛ ያ መጽሐፉ የሚያወራውን ሀሳብ እንዴት ነው ስትራቴጂዚ ማድረግ የምንችለው። ሶስተኛው ደግሞ ከግል ህይወታችን ከስራም በሉት በየትኛውን መንገድ እንዴት አፕላይ ማድረግ እንችላለን። በዚህ መንገድ ከፋፍለን ነው። የመጀመሪያው እርሱ እንደምታዩት ብሉ ኦሽን ስትራቴጂ ነው የሚለው እና የመጀመሪያው እንግዲህ የመጽሐፉ ሀሳብ የሚያጠነጥ ነው ብሉ ኦሽን ቨርሰስ ሬድ ኦሽን የሚለው ሀሳብ ይህን ሀሳብ እንድትረዱት እስኪ አይምሯችሁ ላይ ሁለት ውቅያኖሶችን አስቡ አይምሯችሁ ላይ እና አንደኛው ውቅያኖስ ብዙ ኤክስፕሎረር ያልተደረገ ወይ ደግሞ ብዙ ሰው ማያቀው ብዙ ሰው ጠልቆ ማያቀው ውቅያኖስ ነው። ብዙ አልታወቀም፣ ውስጡ ምን እንዳለ አታቁም፣ እናንተም ገብታችሁ አታቁም፣ ብዙ ያልተነገረለት ውቅያኖስ ነው። ሁለተኛው ውቅያኖስ ግን የዛ ተቃራኒ፣ በጣም ብዙ ሰው አለው፣ ሰው ለቱሪስትነት ይጠቀማል፣ የመጣ ይዋኛል፣ ብዙ ነገር ያለው ማለት ነው። ከነዚህ ሁለቱ እንደው ለጉብኝት ሄዳችሁና ለመዝናናት ለዋናም በሉት ለምንም ነገር ከሁለቱ አንዱ ምረጡ ብትባሉ፣ ለምን የትኛውን ትመርጣላችሁ? ጸሐፊዎቹ ምን ይላሉ? አብዛኛው ሰው የሚመርጠው የታወቀው። ምክንያቱም ይሄ የታወቀው ቦታ ሴፍ ነው። አንደኛ ብዙ ሰው ደጋግሞ ስለሚገባበት ብዙ አትሰጉም፣ ምክንያቱም ውቅያኖስ ውስጥ ብዙ ነገሮች አሉ፣ ሴፍ ነው። ሁለተኛ ደግሞ በጣም ያው ሶሻል ፕሩፍ የሚባል ነገር አለ። ብዙ ሰው ስለ አንድ ነገር ይሄ የተለመደው ውቅያኖስ ውስጥ ስትገቡ የተለመደ ነው። ምንድን ነው ብዙዎች ያወሩለትን ነገር ልታዩ ትችላላችሁ። ግን በጣም ብዙ ትራፊክ አለ። በጣም ብዙ ሰው የሚገባበት ነው። በጣም ብዙ ሰው የሚገባበት ነው ማለት እንዴት ነው? እድል አግኝታችሁ ልትገቡ፣ ልትጎበኙ ትችላላችሁ። ግን እንደምትፈልጉት አይሆንላችሁም። ለምሳሌ ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ ነገር አይታችሁ ከሆነ አላውቅም። አንዳንድ በጣም አሪፍ የሚያምሩ ቦታዎች ፎቶ ወይ ቪዲዮ ተነስቶ እንደ ማስታወቂያ ይለቀቁና በአካል ስትሄዱ እንደምትጠብቁት አይሆንም። በጣም ብዙ ሰው ጻፊዎቹ ምን ይላሉ? ብዙ ሰው በተለይ አዲስ ቢዝነስ ሲጀምሩ ሊሆን ይችላል የተጀመረን ቢዝነስ አዲስ ማርኬት ሲገቡ ብዙ ጊዜ የሚጀምሩት በእንደዚህ አይነት ስትራቴጂ ነው። ምን አይነት ስትራቴጂ? በጣም ብዙ ደንበኛ ያለውን ስትራቴጂ። በጣም ብዙ ድርጅቶች የጀመሩትን ልታዩ ትችላላችሁ። ሰፈር ውስጥ ሶስት አራት ሱቅ ከተሳካለት ያዋጣል እንዴ ተብሎ ሰው አጠገቡ ስድስተኛ ሱቅ ነው የሚከፍተው። ለምን? የታወቀ ነው። ገበያው ይታወቃል። እንዴት ነው? ብቅ ብትከፍቱ ማርኬት ሼር ታገኛላችሁ እንዴ። በጣም ብዙ ተጠቃሚ ስላለው ካለው ገበያ እንደ የሆነች የተወሰነ ነገር ባገኝ ብላችሁ ነው የምትገቡት። ኢንዱስትሪው ሳምሃው እስቴብል ነው፣ ግን ምንድነው ይህ ነገር ችግሩ ብዙ ጊዜ አዲስ ነገር እንዳትፈጥሩ ይዛችኋል። ምን ማለት መሰላችሁ? ተመሳሳይ ምርት ሰባት ስምንት ተመሳሳይ ምርት ከያዛችሁ አዲስ ነገር ዋጋ ልትጨምሩ ወይ ልታወርዱ ብትፈልጉ፣ እቃው ላይ የሆነ አዲስ ነገር ልትጨምሩ ብትፈልጉ ሰው የለመደውን ነገር ካጣ በቀላሉ ይቀይራችኋል። እሱ ብቻ አይደለም፣ አንዳንድ ጊዜ ኢንዱስትሪዎች እናንተ ቀድማችሁ ላገቡት ይችላላችሁ። ቀድሞ የገባው ብዙ ብር አለው፣ ብዙ ኦዲየንስ አለው። ቆም ቋም የሆኑ ሎያል የሆኑ ከስተመሮች አሉ። እናንተን ከቢዝነስ ላይ ሊያወጣ አንዳንድ ጊዜ ትርፉን አስቦ ወይ ዋጋ ከፍ ያደርግባቸዋል፣ ወይ ዋጋ ዝቅ ያደርግባቸዋል፣ ወይ ማርኬቱ ሳታስቡት ይቀይርባችሁ እና ካላችሁ እንደዚህ አይነት ሁኔታ ውስጥ እናንተ ሰርቫይ ለማድረግ ትቸገራላችሁ። ሁሉም ሰው ተመሳሳይ ነገር ተመሳሳይ ከስተመር ስለሚፈልግ እርስ በርስ ይፎካከራል። እንግሊዘኛው ነው የሚገልጸው ውጊያ እንዴት ነው ዋር ያደርጓል። ወይ ደግሞ በማካከላቸው ያለ ቢዝነስ ኮምፒቲሽን ዊል ቢ ብለድ ይሏል ደም የሞላበት ይኖራል። ለዚህ ሬድ ኦሽን አሉት፣ ፉክክር የበዛበት ገበያ ስለሆነ ወሰደው ተቃራኒ። ይሄኛው ፉክክር የበዛበት ነው። ማርኬት ሼር ነው የምታገኙ፣ እንደፈለጋችሁ ልትንቀሳቀሱ አትችሉም። ሰው በቀላሉ ሪፕሌስ ሊያደርጋችሁ ይችላል፣ ምክንያቱም ሬድ ኦሽን ነው፣ ብዙ አማራጭ አለው። የዚህ ደግሞ ተቃራኒ አለ፣ ብሉ ኦሽን የሚባለው። ብሉ ኦሽን ደግሞ የሚባለው ስትራቴጂ ተመሳሳይ ምርትም ሊሆን ይችላል፣ ወይም ደግሞ አዲስ ምርትም ይዛችሁ ልገቡት ትችላላችሁ። ገበያው ከለመደው ነገር ውጪ አዲስ ነገር ይዛችሁ ስትመጡ ያ ብሉ ኦሽን ስትራቴጂ እየተጠቀማችሁ ነው ይባላል። ይሄ ለጆሮ ምናልባት ደስ ሊል ይችላል፣ ምናልባት አሁን ካወራሁበት መንገድ ተነስታችሁ። ግን ሪስኪ ነው አዲስ ገበያ ነው እየፈለጋችሁ ያላችሁት፣ ሰው ማያውቀውን ነገር ነው ኦፈር እያደረጋችሁ ያላችሁት። አዲስ ገበያ ብሬክ ማድረግ በጣም አስቸጋሪ። አንድ ጊዜ አንድ ታሪክ ሰማሁ። ምንድን ነው የሰማሁት? እዚህ ሶሻል ሚዲያ ላይ ነው የሰማሁት። እና አንድ ጊዜ ጃፓን ውስጥ አንድ የቡና ምርት ትልቅ ቡና ምርት ይዞ የሚሄድ ድርጅት ቡና ሊሸጥ ሄደና በጣም ገበያ አስቸገረው። አላቅም ይሄን ነገር ከዚህ በፊት ብዙ ይሞክራል ይሞክራል። ሰው በባህል የለመደው ሻይ ነው ባህላዊም ስለሆነ ቡና አዲስ ጣዕም ነው። እና ድርጅቱ ሞከረ ሞከረ ሞከረ እምቢ አለ። ከዛ በኋላ ምን ማድረግ ጀመረ? የቡና ቃና ያላቸው ከረሜላዎች፣ አሁን ኮፊ ከረሜላ እንደምንለው፣ እንደዚህ አይነት ከረሜላዎችን ልጆችን ማስለመድ ጀመረ። ትልቁ ኦልሬዲ ለምዷል፣ አዲስ ነገር ለመለመድ ይከብደዋል። ልጆችን ግን በዛ ቃና አስለመዱ አስለመዱና መጨረሻ ላይ የኮፊ ማርኬት ቡስት አደረገ። አሁን በጣም በትልቅ ሁኔታ ጃፓን ውስጥ የሚሸጥ ተቋሚ ነው። ብሉ ኦሽን ስትፈጥሩ አዲስ ገበያ ነው እየሄዳችሁ ያላችሁት። ያልተለመደ ምርት ይዛችሁ ነው የምትሄዱት። ካልሆነ ደግሞ የተለመደ ምርት በተለየ መንገድ ነው ፕሮሞት አድርጋችሁ እየሸጣችሁ ያላችሁት። እና ጸሐፊዎቹ ምን ይላሉ ወይ ደግሞ መጽሐፉ ምን ይላል? ሬድ ኦሽን ላይ መግባት ምናልባት ለትንሽ ጊዜ ስቴይ ልታደርጉ ትችላላችሁ። በተወሰነ መንገድ ነው የምትቀሳቀሱት። ገበያው እራሱ ይገድባችኋል። ከዛ ይልቅ ግን አዲስ ምርት ይዛችሁ የምትገቡ ከሆነ የተለመደ ምርት ሊሆን ይችላል። ገበያ ላይ የምትገቡ ከሆነ ለየት ባለ ስትራቴጂ ወይ ደግሞ ለየት ባለ ምርት ይዛችሁ መምጣት ከቻላችሁ ከሌላ ሰው በተለየ ቦልድ ሆናችሁ ወይ ደግሞ ጎልታችሁ የመታየት አቅም አላችሁ። ሶሻል ሚዲያ ልታዩ ትችላላችሁ። በእኛ ዘመን ስናመጣ የተለመደ ኮንተንት የሚሰራ ሰው ብዙ ነው። ቀድሞ ኮንተንት ክሬት ማድረግ የጀመሩ ሰዎች ሚዲያው፣ ሶሻል ሚዲያው በደንብ ሳይታወቅ የጀመሩ ሰዎች እድል አላቸው። እስካሁንም ድረስ ስማቸው አዕምሯችን ላይ አለ፣ ቀድሞውን የጀመሩት። ይሄ ተመሳሳይ ኮንተንት ክሬት የሚያደርግ ሰው በመጣ ቁጥር ግን ሬዲዮሽን ይመጣል፣ ወይም ደግሞ ምንድን ነው ኮምፒቲሽን ይበዛዋል። ብዙ እንዴት ነው ተመሳሳይ ነገር ኮፒ የሚደረግ ነገር ይመጣል እንደዛ አይነት ቦታ ላይ አዲስ ኮንተንት ይዛጁ ስትመጡ ሪስኪ ነው። ሰው አልለመደውም፣ ሰው ለመቀበል ይከብደዋል። አንዴ ግን ሰው ከተቀበለው እንዴት ነው እዛ ማርኬት ላይ ዶሚኔት የማድረግ አቅም አላችሁ። እንደውም መጽሐፉ መጨረሻ አካባቢ የሚናገሯስ አንዴ ሰው ከለመደው፣ እናንተ ገበያውን እንዲለምድ ካደረጋችሁለት ይሄ ገበያ ወደ ሬድ ኦሽን መቀየሩ አይቀርም። እናንተን አይቶ ሰው መከተሉ አይቀርም። ቢገባ እንኳን ብሉ ኦሽን ስትራቴጂ ቀድማችሁ ከጀመራችሁ ገበያ ላይ ፊት የማድረግ ወይም ቀድሞ የመግባት አቅም አላችሁ። ሎያል ከስተመር ቋሚ ደንበኛ አላችሁ። ከዛ ውጪ ለዛ ነገር ወይ ደግሞ ለዛ ስራ ለዛ ምርት ፊት ለፊት መሆን ትችላለች ፊት መሆን ትችላላችሁ ለምሳሌ ሀገራችን ውስጥ ሃይላንድ ይባላል አይደል ሃይላንድ ለምሳሌ የመጀመሪያ የፕላስቲክ እንትን ምርት ነው ሌላም ነገር አሁን በሃይላንድ ነው የሚጠሩት ሃይላንድ እስጠኝ እንላለን ሃይላንድ የመጀመሪያ የፕላስቲክ ማሸጊያ ምንድን ነው የውሃ ማሸጊያ ነው እንግዲህ ለመጀመሪያ ጊዜ መጣ እስቲል ስሙን እናወራል ፓውንየር መሆን ማለት እንደዛ ነው ገበያ ላይ ያለ የለም እሱ ሌላ ነገር ነው ግን በዛ ልክ ስም መያዝ ይችላል ስለዚህ ፀሐፊዎች ምን ያሉ ሬድ ኦሽንን ከምትመርጡ ገበያ ላይ ስትገቡ ወይ አዲስ ምርት ይዛችሁ ግቡ ወይ ያለው ምርት በአዲስ ስትራቴጂ ይዛችሁ ግቡ ይሄ እንግዲህ ፓርት 1 ቀጣይ፣ መጠየቅ ያለበት ጥያቄ እሺ፣ እንዴት ነው ብሉ ኦሽን ስትራቴጂ መፍጠር የምንችለው ይችላል። ፓርት 2 how to create a blue ocean strategy ከፈለጋች ማድረግ ከፈለጋችሁ እንዴት ቫሊዩ ኢኖቬት ማድረግ እንደምትችሉ ለማወቅ ሞክሩ ይላል። ቃላችን ቫሊዩ ኢኖቬሽን የሁለት ቃሎች ትምህር ነው። ቫሊዩ ማለት ዋጋ ነው። አንድ ደንበኛ እናንተ ጋር መጥቶ ገንዘብ አውጥቶ የሆነ ነገር የሚገዛበት ዋጋ ምክንያት አንዳንድ ሰው ጥቅም ፈልጎ አንዳንድ ሰው ጣዕም ፈልጎ ምግብ ፈልጎ የሆነ ነገር ፈልጎ እናንተ ጋር ይመጣል። ገንዘብ የሚያወጣበት የሆነ ምክንያት አለ። ኢኖቬሽን ደግሞ ማለት አዲስ ነገር መፍጠር አይደል? በመጽሐፉ ኮንቴክስት ይሄንን ዋጋ እንዴት ነው ለየት ባለ መንገድ መስጠት የምችለው? ብሉ ኦሽን ስትራቴጂ ማለት እሱ። ለዚህ ደግሞ አንድ በጣም አሪፍ ምሳሌ ይሰጣል። እንግዲህ ፕሮናንሴሽኑ ልክ ካልሆንኩ አላውቅም። ሰርኪው ዱ ሶለኔል አይታችሁ ከሆነ የድሮ ጊዜ ሰርከሶች ትንሽ ለየት ያለ እንዴት ነው እንትን ነበራቸው? ፊልም ላይ አኒሜሽን ላይ የውጭ ሀገር ፊልሞች ላይ ታችሁ ለየት ያለ በጣም ትልቅ የሆነ ምንድን ነው ድንኳን አለው፣ የተለያየ ቀለም ያለው አንድ ቤት አይደለም የምትገቡት። ሰባት ስምንት ድንኳን ያለው አንድ የሆነ ትልቅ ቦታ ትገባላችሁ። አሁን ባዛር እንደሚደረገው ማለት እና ይህ ተቋም በዛ ጊዜ ላይ የነበረ ነው። የሰርከስ ኢንዱስትሪው በዛ መንገድ ነበር ሲሰራ የነበረው እና ሲያዩት ኢንዱስትሪው እየሞተን የመጣው ምክንያቱም አብዛኛውን ጊዜ በዛ ሰዓት ሲገባ የነበረው ልጆች ናቸው። ከዛ ውጭ ደግሞ የልጅ ቤተሰብ ነው አሁን ግን ልጆች ሌላ አማራጭ እያገኙ ሌላ የሚዝናኑበት መንገድ እያገኙ ነው ገበያው እየሞተ ሲመጣ እነዚህ ሰዎች አንድ ነገር እንደ ክሬት እንዳደረጉ ይናገራል ምንድን ነው ያሱ ቅድም ያልኳችሁ ቪኤ ወይ ቪአይ ወይ ደሞ ቫሊዩ ኢኖቬት አደረጉ በጣም የሚገርማችሁ ነገር እንዴት እንዳደረጉ እነግራችኋለሁ እነዚህ ሰዎች ወደነ በጣም ባጭር ጊዜ በጣም ባጭር ዓመታት ገበያን ቶታሊ ሪቨርስ እንዳደረጉት አለ አዲስ ኦዲየንስ ሳገኙ ማርኬቱ ከእንደገና አንሰራራ የድሮ ሰርከስ እስከማይመስሉ ድረስ አዲስ ኢንዱስትሪ ክሬት እንዳደረጉ ይናገራል እንዴት ነው ይህን ክሬት ያደረጉት ወይ ደግሞ እንዴት ነው ቫሊዩ ኢኖቬት ያደረጉት ካላችሁ፣ እቺን ቃል ያስብልሽ፣ እቺን አስብሩ። ቅድም ስ ያልኳቸው ያስብሩ። ኢ አር አር ሲ የሚባል ግሪድ ተጠቅሞ ነው ይላቸዋል። ወይ ደግሞ ኢ አር አር ሲ ስትራቴጂ ቫሊዩ ኢኖቬት ለማድረግ የተጠቀሙት ምንድን ነው? ኢ አር አር ሲ አብሬ ቤት ነው። ቃሉን ተንት ነው፣ የመጀመሪያው ኢ የሚል ሀሳብ ነው። ወይም ደግሞ ኢ ማለት ስተነትኑት፣ ኢሊሚኔት የሚል ሀሳብ ነው። ኢሊሚኔት ምን ይላል? ይሄ ሰርከስ ራሱን እንግዲህ አዲስ በአዲስ መንገድ ብሉ ኦሽን ክሬት አድርጎ በብሉ ኦሽን ስትራቴጂ አዲስ ገበያ ለመውጣት ነው እየሞከረ ያለው። እና አዲስ ስትራቴጂ ክሬት ማድረግ ሲጀምሩ የመጀመሪያ ያደረጉት ነገር ምንድን ነው? ብዙ ጊዜ ሰዎች ሰርከስ ሲገቡ እንዴት ነው፣ ቢዝነስ ኦውነሩ ሊሆን ይችላል፣ አስተናጋጆቹ ሊሆን ይችላል፣ ትርኢት የሚያቀርቡ ሰዎች ሊሆን ይችላል። እነሱ ሳያስተውሉት ግን ደግሞ ደንበኛን የሚያሰለቹ ነገሮች ምንድን ናቸው? ደንበኛን ትኩረት የሚስቡ ነገሮች ምንድን ናቸው? እነዚህ ነገሮች መርጦ ማውጣት እንደጀመሩ ይነገራል። የመጀመሪያው የማያስፈልጉ ነገሮችን ማውጣት እነዚህ ሰዎች ምን እንዳደረጉት አቃላቸው ቤዚክ የሆኑ ሁለት ነገሮች። አንደኛ መልቲፕል አሬናዎችን አጠፉ። አሁን ትልቅ ሰርከስ ቦታ ገባ ወይ ትልቅ ትሪት የሚተላለፍበት ቦታ አንድ ክፍል ላይ አንድ ኤሌፋንት ወይ አንድ ዞን የሆነ ሰርከስ ያሳያል። በአንድ ስቴዲየም ወይም ደግሞ በአንድ ድንኳን ውስጥ መሆን የሚችልበትን መንገድ አመጡ። ሌላውን ኢሊምኔት አደረጉ። ቦሪንግ የሆኑ አኒማል ሾዎች ነበሩ ዳ ተመሳሳይ ጊዜ የሆነ ነገር ስታሳይ ካየ ይሰለቻል። አንድ ጊዜ ልት ይችላል፣ ነገ አትመለስ። የሆነ አሚማል የሆነ ነገር ሲሰራ ካያችሁ ነገ አትመለሱም። እነዚህ ነገሮች ኤሊሚኔት እንዳደርጉ ታያላችሁ። የመጀመሪያው ኢ ነው። ሁለተኛው አር ትመጣለች። አር ደግሞ ሪዲዩስ የሚል ሐሳብ። ሪዲዩስ ደግሞ ማለት እንደነዛኞቹ አታጠፏቸውም። ብታጠፏቸው ከስተመር ይጎዳሉ። ከስተመር ሳምሃው የሚያውቀው ወይ የሚጠብቀው ነገር ጥሩ የሆነ ግን ደግሞ ያኔ ሀይል ኤክሳይቲንግ ያልሆኑ ነገሮች ሪዲዩስ ማድረግ ወይ ደግሞ እነዚህ ነገሮች መቀነስ እነዚህ ሰዎች ምን ተቀነሱ? ለምሳሌ ነምበር ኦፍ አክት ፐር ሾው ቀነሱ። በአንድ ሾው ያን ሁሉ ድንኳን አንድ ቤት ካመጣችሁ ብዙ ሾው ሊመጣ ነው። ስለዚህ ምንድነው ሌላኛው ሪዲዩስ ያደርጉት ሾዎቹን ቀነሷቸው፣ በአንድ ምሽት መታያቸውን ሾዎች ቀነሷቸው። ሪዲዩስ ማድረግ ሌላኛው አንደኛው እሱ ሌላኛው ደግሞ በጣም የሚያሳቀቁ ብዙ ጊዜ እንደዚህ ሰርከስ ሰርከስ ትሪቶችን አይታችሁ ከሆነ ስቅቅ የሚያደርጋችሁ ነገሮች ታያላችሁ። ከመችመች ወደቀ ከመችመች ወደቀች የሚያስብሉ አይነት ሾዎች አሉ። ምንድናቸው እነዚህ ሰዎች ችግራቸው? በዛን ጊዜ የነበሩት ረጅም ሰዓት ይቆያሉ። አዎ ሰው እንደዚህ አይነት ነገር ሲያ ያሳቀዋል ስሜቱ እዛ ጋር ይሆናል። ግን ሲበዛ አይደለም ሲያንስም የሆነ ሰዓት ይሳቀቃል፣ ከዛ ረፍ ይላል። ደጋግማቸው ያን ነገር ደም ብዛቱን ነው የምትጨምሩበት። ሌላ በጣም ኮስት የሆኑ ስትራክቸሮች የደመኛን ትኩረት ለመሳብ በጣም ብዙ የሆኑ ስትራክቸሮች የሆኑ ነገር ይገነባሉ በየአሬናው የተለያዩ ነገሮች ታያላችሁ። እነዚህ ነገሮች ቶታል ያቮይድ ያደረጉና በእነዚህ ኢሊሚኔት እና ሪዲስ በሚባሉት ስትራቴጂዎች ኮስትን እንዴት ሚኒማይዝ ማድረግ እንዳለባቸው ፊገር አውት አድርጉ በሁለቱ ስትራቴጂዎች አያቸውን አዲስ ማርኬት እየገቡ ነው። አሁን እነዚህ ሰዎች ይህን ተጠቅመው ወይ አዲስ ነገር ኢኖቬት ማድረግ ይችላሉ። ካልሆነ ግን አዲስ ደንበኛ አትራክት ለማድረግ በፊትም ትኬቱ ርካሽ ነው፣ ይበልጥ ርካሽ የሆነ ትኬት ሸጠው ብዙ ደንበኞች መሳብ ይችላሉ። ኢና አር ልቀጥ ወደ ሶስተኛው፣ ሶስተኛው አር ደግሞ ሶስተኛው ደግሞ የሚቀጥለው አር ይዝ ሬዝ ነው። ሬዝ ደግሞ ማለት ካሉት ሰዎች ደንበኛ በጣም የሚወደው በጣም የሚፈልገው በጣም ኤክሳይት፣ ደጋግሞ ቢያዩ የማይሰለቸው ሾው የትኛው ነው? እነዛን ስፔሲፊክ አድርገው እንደወሰዱ እነዛንም እጥፍ እንዳደረጉ ይታያላችሁ። በእነዚህ ኬስ በጣም ስፔሲፊክ የሆነ ደንበኛ በጣም ሲወደው የነበረው ነገር ዚ ስቶሪ ቴሊንግ የሚለው ሃሳብ ደሆን ይናገራል። ኢማጂን ሰርከሱ ውስጥ ገብታችኋል። አንድ ሰው በጣም የሚገርም ታሪክ እየነገራችሁ ነው። ታሪኩ ሲነገር አንድ ላይ የሆነ ድራማ ትርዒት የሆነ ምንድነው ትወና እንደማለት ነው። ቲያትር ገብታችሁ የምታዩትን ነገር ወደዚህ እንደማምጣት ማለት እንደዛ አይነት ነገሮችን ሞር መጨመር ሲጀምሩ ከስተመር ዛመቀው እየጀመረ ምክንያቱም ታሪክ ይቀየራል። እስኪሉ ግን ተመሳሳይ ነው ስቶሪ ቴሊንግ ሌላኛው ደግሞ ኢንክሪዝ ያደርጉ ነገር ስቶሪ ቴለር ከሆናችሁ ከምታወሩት ተረት ጋር የሚሄድ የሆን ነገር ያስፈልጋል። ፕሮዳክሽን ላይቶችን እንደጨመሩ ታያላችሁ። ከሚወራው ነገር የሚያሳቅቅ ላይት ከሆነ ላይት ይቀየር። እነዚህ ነገሮች ያሉትን ነገር ሬዝ ማድረግ ነው። ከዛ ሶስተኛ ምን እንደሚጨምር ታውቃላችሁ? ክሬይት የሚለው ሀሳብ። ክሬይት ደግሞ የሰርከስ ኢንዱስትሪው ያለመደውን ግን ደግሞ አዲስ ሀሳብ ኢኖቬት ማድረግ ወይም ደግሞ ከሌላ ኢንዱስትሪ አዲስ ሀሳብ ኮርጃችሁ እዚህ ውስጥ ማስገባት። ለምሳሌ እነዚህ ሰዎች ምን እንዳደረጉ ታውቃላችሁ? በጣም ቲያትር ቤት ሄዳችሁ ምታዩትን ነገር ከቲያትር ቤት ኮረጁ። ከዛ ሰርከስ ቤት ሰርከስ ብቻ ሄዳችሁ ምታዩትን ነገር ከዛ ኮረጁ። ዳንስ ቦታ የዳንስ ኢንዱስትሪ ላይ የዳንስ ክለቦች ወይ ደግሞ እንደዛ አይነት ቦታዎች ሄዳችሁ ምታዩትን ነገር ኮሪዮግራፊውን ኮረጁ። ሙዚቃ ምንድነው ኮንሰርት ሄዳችሁ ምትሰሙትን ነገር ኮረጁ። እነዚህ ሁሉ ነገር አመጡና በአንድ የሰርከስ አሬና ውስጥ በአንድ ምሽት ምታዩ ሾውስ ጨመሩ። እነዚህ ሁሉ እነዚህ ሁሉ ነገሮች ሲጨምሩ ካሉት የሰርከስ ካምፓኒዎች ቶታሊ ለብቻው ወጡ። ይሄ ካምፓኒ አዲስ ማርኬት እንዳመጣላችሁ ታያላችሁ። ይሄ ማለት መሰላችሁ ሙዚቃ የሚወደውን ወጣቱን አምቷል፣ ዳንስ የሚወደውን አምቷል። ትርኢት ይሄ በጣም ትልልቅ ሰዎች በተለይ ፈረንጆችን አይታችሁ ከሆነ በጣም ትልልቅ ብዙ ገንዘብ ከፍለው ትርኢት ያ ያሉ ባለ ሀብቶች የሚገቡበት ያንን ወደዚህ ስታመጣ ማቹር የሆነውን ሰው ታመጣል። ልጅ ብቻ አይደለም ልጅ አይዋል ወጣት አይዋል ትልቅ ሰው ያል። አዲስ ማርኬት ክሬት ማድረግ ማለት ነው። እና መጽሐፉ ምንድነው የሚለው ሀሳብ ብሉ ኦሽን ስትራቴጂ መጠቀም መከተል ከፈለጋችሁ ቫሉ ኢኖቬት አርጉ ቫሊው ኢኖቬት ለማድረግ ከፈልጋችሁ ኢ አር አር ሲን ተጠቀሙ። ማያስፈልገውን ኢሊሚኔት አርጉ። ብዙም ጠቃሚ ያልሆነው ሪዲዩስ አርጉ። ሚያስፈልገውን ሬዝ አርጉ። ከሌላ ኢንዱስትሪ ኮርጃችሁ አዲስ ቫሊው ክሬት አርጉ። እሺ ያ ሐሳብ ያለ አየር ላይ ያለ ሐሳብ ነው። እሺ እንዴት ኢንተግሬት እናርገው? እንዴት ከኛ ጋር እንደምረው? ይሄን ሐሳብ ለማውራት ስድስት ፓዞችን ያወራል። ፈጥነን ብዬ ይሄን ሐሳብ እናገራለሁ። እንዴት ነው ይሄን ሐሳብ ከኛ ጋር ኢንተግሬት ማድረግ የምንችለው? ይችላል ከቢዝነሳችን ጋር እንዴት ማምጣት እንችላለን? የመጀመሪያው ፓስ እንግዲህ መጽሐፉን የምታውቁ ሰዎች ካላች ይሄ እስካሁን ድረስ ያወራሁትን ተታችሁ እዚህ ላይ ትኩረት ብታደርጉ የመጽሐፉን ሐሳብ ታገኙታላችሁ። የመጀመሪያው ፓዝ ምንድን ነው የሚለው፣ ሉክ አክሮስ አልተርናቲቭ ኢንዱስትሪ የሚል ሐሳብ አለ። ቅድም ያወራሁት ካወራሁት ሐሳብ ጋር ይገናኛል። ሉክ አክሮስ አልተርናቲቭ ኢንዱስትሪ ምን ማለት ነው? ቅድም ያወራሁት ሐሳብ ከናንተ ኢንዱስትሪ ጋር ሊሄድ የሚችል ከናንተ ኢንዱስትሪ ጋር ማች የሚያደርግ ግን ሌላ ኢንዱስትሪዎች እየተጠቀሙት ያለ ነገር ምንድን ነው፣ ልትቆርጁ የምትችሉት ነገር ይሄን ሀሳብ መልሼ ያመጣሁት አንድ ድርጅት እንደምሳሌ ላነሳላችሁ ነው። አንድ ኔትጄት ስለሚባል ተቋም ያወራል። ይህን ተቋም ሰምታችሁ ከሆነ አላውቅም፣ አሁንም ጥሩ ስም ያለው ተቋም። ኔትጄት የሚባለው ከምፓኒ ሁለት ትልልቅ ነገሮችን አደረግ። ምንድን ያደረገው ኮሜርሻል ፍላይት እና ፕራይቬት ፍላይት የሚባሉ ሁለት ቢዝነሶችን አንድ ላይ መርጅ እንዳደረገ ታያላችሁ። ቢዝነሱ አንድ ነው፣ ኢንዱስትሪው አንድ ነው፣ የፍላይት ወይ የበረራ ቢዝነስ ነው። ግን ሁለት ቢዝነስ ሞዴል ያለው ኮሜርሻል ፍላይት ማለት አሁን የምንሄድበት ማለት ትኬት ቆርጣችሁ ከአንድ ቦታ ወደ አንድ ቦታ የምትቀሳቀሱበት ፕራይቬት ደግሞ ፕራይቬት ፕሌን ደግሞ ያላቸው ትልልቅ ድርጅቶች ፕራይቬት ፕሌን አላቸው። ምን አደረጉት? ለምን እነዚህ ሁለቱ አንድ ላይ መርጅ የሚያደርግ ቢዝነስ አንፈጥርም አሉ። ለምንድነው መፍጠር የፈለጉት? አንዳንድ ጊዜ ባለ ሀብቶች አሉ ምንድነው? ብዙ ብር ማውጣት ሳይፈልጉ መንቀሳቀስ የሚፈልጉ እነዚህ ሰዎች የሚመርጡት ኮሜርሻል፣ ምንም እንኳን ቢዝነስ ክላስ የሚባል ነገር ቢኖርም እንደዚህ አይነት ኦፖርቹኒቲዎችን ይወስዳሉ። ግን ምንድነው ችግሩ? ይሄ በጊዜ ገድባቸው በፈለጋቸው ሰዓት መንቀሳቀሳቸው እስካሁን ድርጅቶች ምንድን ነው የሚያደርጉት? ለዚህ መፍትሄ ብሎ በጣም ብዙ ብር ያወጡና ፕራይቬት ፕሌኖችን ይገዛሉ። ምንድን ነው የችግራቸው? ውድ ነው፣ ፕሌኑን የምታስቀምጡበት ቦታ ውድ ነው፣ ለፕሌኑ የምታከራዩበት የምታስቀምጡበት ቦታ ውድ ነው፣ የፕሌኑ ነዳጅ ውክል ውድ ነው። እና እነዚህን ሁለቱን የሚያስታርቅ ቢዝነስ ለምን ክሬት አናደርግም ብሎ ኔትጀትን መሰረቱ። ኔትጀት ምን አይነት ካምፓኒ መሰላችሁ? አንድ ባለሀብት ፕሌን ሊገዛ እነሱ ጋር ይሄዳል። ፕሌን ለመግዛት ስትሄዱ ፕሌኑን ሳይሆን የምትገዙት የፕሌኑን ሼር ትገዛላችሁ፣ የፕሌኑን አክሲዮን የፕሌኑን አክሲዮን ስትገዙ ምን ያመሰላችሁ፣ ፕሌኑን እዛው ድርጅቱ እዛው ተቋሙ ፓርክ ያደርጋል። እናንተ ግን የትኛውም ሰዓት መንቀሳቀስ ስትፈልጉ ያንን ፕሌን ደውላችሁ ከአምስት ደቂቃ በኋላ እመጣለሁ አንሳልኝ ትለዋለህ። ያንን ፕሌን አንስተህ መሄድ ትችላለህ። ሙሉ በሙሉ ያንተ አይደለም፣ ግን ሼሩን ስለወሰድክ በፈለግከው ሰዓት ፕሌኑን ወስደህ መሄድ ትችላለህ። ብዙ ብር አላወጣም። በስም ይለው ፓርክ ምን ሆኖ ታውቃላችሁ? የእዛን ፕሌን ሼር የምትገዙት እናንተ ብቻ አይደለም፣ ሌላም ሰው ሊገዛ ይችላል። እና በተመሳሳይ ሰት ስኬቹን ቢጋጭባችሁና ሰውየው ከእናንተ ቀድሞ ፕሌኑን ቢያነሳባችሁ ብዙ ፕሌኖች አሏችሁ። አንደኛው የምትፈልጉትን ፕሌን ፒክ አድርጋችሁ መርጣችሁ ልትወስዱ ትችላላችሁ። ለአሪፍ ኢቨንት በጣም ጥሩ መልክ ያላትን ፕሌን መግዛት እፈልጋለሁ ይዤ ሄድ ፈልጋለሁ ካላችሁ አንዱ ልኮን የገዛችሁት እናንተ ግን፣ ሌላ አሪፍ የሆኑ ፕሌኖችን መርጣችሁ መውሰድ ትችላላችሁ። የተወሰነ ሼር ገዝታችሁ ብዙ ፕሌኖችን እንደ ፕራይቬት ፕሌን አክሰስ ማድረግ ትችላላችሁ። በጣም ትልቅ ቢዝነስ ነው። ከተለያየ ኢንዱስትሪ ከተለያየ ቢዝነስ ሞዴል ኮርጃችሁ ኢንተግሬት አድርጉ። የመጀመሪያው ፓስ ሁለተኛ ፓስ ደግሞ ደግሞ ሉክ አክሮስ ስትራቴጂክ ግሩፕ ኢናን ኢንዱስትሪ የሚል ሀሳብ ነው። ማለት መሰላችሁ፣ አሁን ብዙ ጊዜ ብዙ ድርጅቶች ምርት ሲሰጧቸው ሶስት አማራጭ አለ የሚሰጧቸው። የመጀመሪያው በጀት የምትባል አማራጭ አለች፣ ርካሽ። ከዛ ሚዲየም የምትባል አለች፣ ምንም ማተ። ከዛ ፕሪሚየም የምትባል አለች። እነዚህ ሶስቱ ነገሮች ማለት እንዴት ነው? ብር ከሌለ ይህን ትገዛለ። በጣም ብር ካለ ላግዠሪ ጥሩ ነገር ከፈለግ ይህን ትገዛለ። ካልሆነ ሚድል ትመርጣል። ግን ምን ይላል መጽሐፍ ብዙ ጊዜ ሰዎች ከአንድ ግሩፕ ወደ አንድ ግሩፕ መዝለል ይከብዳቸው ለምን አስቡት በጣም ውድ የሆነ መኪና በጣም ክላስ የሆነ መኪና ያለው ሰውዬ እንደው ገንዘብ አጣና መኪናውን ሽጦ ኖርማል ሚድል የሆነች መኪና ሲገዛ ለስሙ ይፈራል እና ምን ይፈልጋል ሰ እዚህም የሆነች ላግዠሪየስ የሆነች አፎርደብል የሆነች መኪና ይፈልጋል አዲስ ፕሮዳክት ኦፈር ማድረግ ከፈለጋችሁ እዚህ መሀል ያለች ምንድን ነው አዲስ ፕሮግራም ወይ ደግሞ አዲስ ፕሮዳክት ኦፈር አድርገው የሚል ሀሳብ ያው ለዚህ ጥሩ ምሳሌ ማንሆን ታውቃላችሁ ቶ ቶዮታ ብዙ ጊዜ የሚታወቀው በሚድል ክላስ አይደለም። ሚድል የሆኑ መኪናዎች በቃ ማንም ሰው መንገድ ላይ የሚነዳቸው ግን ምን አደረጉ? ላግዠሪስ እና ሚድል የምትባል መኪና መሀል አንድ አፎርደብል ላግዠሪስ የምትባል ፕሮዳክት ክሬት አደረጉ። ወይ ደግሞ እንደዚህ ቢዝነስ ሞዴል ያላት ፕሮዳክት ክሬት አደረጉ። እርግጠኛ ሀገራችን ውስጥ ገብታለች ይህች መኪና፣ ሌክሰስ የምትባለው መኪና ታውቃታላችሁ ብዬ አስባለሁ። ያቺ መኪና ዲዛይኗን ስታዩት ብዙ ነገሮችን ስታዩ ውድ ይመስላል፣ ግን ደግሞ በርካሽ ዋጋ የተሰራ መኪና ነው። አፎርደብል ላግዠሪ ክሬት ማድረግ ትችላላችሁ። እንደዛ ሁሉ ፕሮዳክቶችን ኦፈር ስታደርጉ ክላሶችን እያያችሁ ኦፈር ማድረግ ትችላላችሁ። ሶስተኛ ሉካ ክሮስ ቼን ኦፍ ባየር የሚል ሀሳብ ያወል ማለመስላች ቀለል አድርጌ ለመግለጽ የእናንተ ምርት የሚገዙ ሶስት አይነት ሰዎች ናቸው። ፐርቼዘር የሚባሉ ሰዎች አሉ፣ ዩዘር የሚባሉ ሰዎች አሉ፣ ኢንፍሉዌንሰር የሚባሉ ሰዎች አሉ። ዩዘር የሚባሉ ሰዎች አብዛኞቻችን እንደሆነ ይመስለኛል። ተጠቃሚ የሆነ ምርት ገዛለሁ፣ ከዛ ምርቱ ልጠቀመዋል። ፐርቼዘር የሚባሉ ሰዎች አሉ፣ ነጋዴዎች ይገዛሉ፣ አትርፎ ይሸጣሉ ወይ ደግሞ ኢንሹራንሶች ያንተን ፓኬጅ ይወስዱና ለከስተመሮቻቸው ኦፈር ያደርጋሉ። ካልሆነ ደግሞ ኢንፍሉንሰር የሚባሉ ሰዎች አሉ። ኢንፍሉንሰር የሚባሉ ሰዎች ለምሳሌ የፋርማሲ ኢንዱስትሪ ውስጥ ልታዩ ትችላላቸው። እናንተ መድኃኒት ትገዛላቸው። መድኃኒቱን ግን እንድትገዙ ኢንፍሉንስ የሚያደርጓቸው የሚገፏችሁ ዶክተሮች ናቸው። የእናንተ ኢንዱስትሪ ማላይን የተመሰረተው የሚለው ነው። የእናንተ ኢንዱስትሪ ሬዲዮች ያለው ለምሳሌ ሐኪሞችን ከሆነ ታርጌት የሚያደርገው ኢንፍሉንሰሮችን ከሆነ እዛው ኢንዱስትሪ ውስጥ ሌላ ሳይድ ፐርቼዘሮችን ታርጌት አድርጓቸው፣ ወይ ዩዘሮችን ታርጌት አድርጓቸው። የእናንተ ኢንዱስትሪ ዩዘሮችን ብቻ ከሆነ ታርጌት የሚያደርገው ነጋዴዎችን ፈልጉ ወይ ኢንፍሉዌንሰሮችን ፈልጉ። ብስኩት ከሆነ የምትሸጠው ቤተሰብን ታርጌት የሚያደርግ ከሆነ ቢዝነስ ያለው ቀይረውና ልጆችን ታርጌት አርግ እንደማለት ልጆችን ከሆነ የሚያባብል አኒሜሽን እየተሰራ ከሆነ አሁን ኢንዱስትሪ ኮምፒት እያደረግ ያሉ ቀይረውና ገዢውን ቤተሰብ ስለሆነ በርካሽ ዋጋ እያልክ አድሬስ አድርገው ነው ማን ነው ውሳኔ የሚወስነው የሚለውን እዩና ከዛ ተነስታችሁ ልትወስኑ ትችላላችሁ። አራተኛው ሉክ አክሮስ

ሴል ማድረግ ልመዱ እግረ መንገዴ፣ እንደውም አሁን በእኛ ማርኬት ላይ ጎበዝ የምላቸው አሁን ዳቦ ቤቶችን አይታችሁ ከሆነ አሁን ዳቦ ቤት ከመሆን አልፏል። አሁን ዳቦ ቤቶች ኬክ ቤት ሆኗል። ከኬክ ቤት ሄዶ ደግሞ አሁን ታያላችሁ ቅርብ ጊዜ ማርኬት ወደዛ ሄዶ ኬክ ቤቶች ዳቦ ቤቶች ወደ ኮፊ ሐውስ እየተቀየሩ ነው። ሰው ዳቦ ብቻ ኬክ ብቻ ገዝቶ አያውቅም። ካፌ ይፈልጋል፣ ምንድነው ቡና ይፈልጋል፣ ማኪያቶ ይፈልጋል። ደንበኛቸው አንድ ነገር ብቻ አይደለም ገዝተው ሄደው ከዛ ጋር ሊሄዱ የሚችሉትን ነገሮች ይሄን ለማወቅ ደንበኛ ሲመጣ ምንድን ነው የሚያደርገው? ሲገዛ ምንድን ነው የሚያደርገው? ከገዛስ በኋላ ምንድን ነው የሚያደርገው? ያንን ይሁና፣ ኮምፕሊመንተሪ የሆኑ ፕሮዳክቶች ወይ ሰርቪሶችን ኦፈር አድርጉ። አምስተኛ ሉክ አክሮስ ፋንክሽናል ኤንድ ኢሞሽናል አፒል የሚል ሀሳብ ያወራል ማለት ነው። የእናንተ ምርት ብዙ ጊዜ ሰው የእናንተ ምርት ፈልጎ የሚመጣው ፋንክሽናል የሆነውን አስፔክት ከሆነ፣ ኢሞሽናል የሆነውን አስፔክት ሽጡ። ኢሞሽናል የሆነውን አስፔክት ከሆነ፣ ፋንክሽናል አስፔክቱን ሽጡ። ምን ማለት ነው? የመጽሐፉን ሀሳብ በደንብ የሚገልጸው አይ ቲንክ ውጭ ሀገር በደንብ ታውቁታላችሁ፣ ስታርባክስ የሚባለውን ኮፊ ታውቁታላችሁ። ቢያስባል ስታርባክስ ሰው እዛ መሄደው ፋንክሽናል አስፔክቱን ፈልገው ነው፣ ቡና ፈልጎ ነው ሄደው። ፍዝዝ ያለ ሰው ነቀለ ማለት ቡና ፈልጎ ነው ሄደው። ግን ስታርባክስ ምን አደረገው? ቢዝነስ ሞዴሉን ቀየረውና ለምን ቡና ብቻ ገዝታችሁ ትሄዳላችሁ? ኑ እዚህ ቁጭ በሉ። ኢሞሽናል አስፔክቱን ሸጠው ስታርባክስ። አሁን ቡና የምትጠጡበት ቦታ ብቻ አይደለም፣ ሄዳችሁ ቁጭ ብላችሁ ቢዝነስ የምታወሩበት ከቅርብ ጓደኞቻችሁ ጋር ከትዳር አጋራችሁ ጋር ቁጭ ብላችሁ ኮሚኒኬት የምታደርጉበት ቦታ ነው። የኛ ሀገር ኮፊ ሃውስ እንደሆነው ማለት ነው። ስም ብላችሁ ቡና መጠጣት ብቻ አይደለም። አሁን ጭስ ይጨሳል፣ አሪፍ ሙዚቃ አለ፣ ደስ የሚል ኢንትራክቲቭ ሞመንት አለ። ቡና መጠጣት ብቻ አይደለም፣ ሄደ ሪላክስ የምታደርግበት ቦታ ሰው የሚፈልገው ፈንክሽናል የሆነውን ክፍል ከሆነ ኢሞሽን ሽጥ፣ ኢሞሽናል ብቻ ከሆነ ፈንክሽናሉን ሽጥ። በእንደዚ አይነት መንገድ አዲስ ማርኬት ማግኘት እንደምትችል መጽሐፉ ይናገራል። የመጨረሻ ሉክ አክሮስ ታይም የሚል ሀሳብ ያወራል፣ ወይ ደግሞ ሉክ አክሮስ ትሬንድስ። ምን ማለት ነው? ገበያ በየጊዜ ይቀያየራል ገበያ ተቀየረ ማለት በነገራችን ላይ የሰው ፍላጎት ይቀየራል። የሰው ፍላጎት ሲቀየር ከፍላጎቱ ጋር አብራችሁ ተቀየሩ የሚል ሀሳብ የሚያወር ለዚህ ጥሩ ምሳሌ ነው የሚለው ለምሳሌ አንደኛ ኔትፍሊክስ ነው። ኔትፍሊክስ ሲጀምር የጀመረው የነበረው ቢዝነስ የዲቪዲ የሲዲ ቢዝነስ ነው። ሲዲ አከራያል ወይ ሲዲ ይሸጥ ነበር። አሁን ማርኬቱ ሲቀየር ኦንላይን የሚባለው ማርኬት ሲበዛ አሁን ኦንላይን ፕላትፎርም ሆናል። ፕሮዳክቶችን ማነው የፊልም ፕሮዳክቶችን ኦንላይን ላይ ሴል የሚያደርግ ቴስላ ልታዩ ትችላላችሁ። የኢለን መስ ካምፓኒ አሁን ዓለማችንም ዶሚኔት እያደረገ ያለ አዲስ ኢነርጂ አለ። ይሄ ፊውል ላይ ብቻ ወይ ደግሞ ነዳጅ ላይ ብቻ ዲፔንድ ያልሆነ ኤሌክትሪካል የሆነ ኢነርጂ ስላለ እንደ ያንን የጂ ማርኬት ሼር ለምን አላደረግም ብሎ አዲስ ኤሌክትሪካል ኢቪ የሚባሉት ከዛ በፊት ነበሩ እንግዲህ በስፋት ያወጣው እሱ ነው። አዲስ ማርኬት ነው። የመኪና ማርኬት በጣም ከባድ ማርኬት ነው። መቶ ዓመት የቆየ ማርኬት ባለበት መቶ ዓመት የቆየ መኪና ባለበት ሌላ መኪና ክሬት አድርገን መግባት አስቸጋሪ ነው፣ ግን አዲስ ማርኬት መጣ፣ አዲስ ትሬንድ መጣ ያንን ትሬንድ ወስዶ ፍሌክሲብል መሆን ሲች ነው ካምፓኒዎች ኦቨርታይም ሰክሲድ ማድረግ እንደሚችሉ ታያላችሁ። እንግዲህ ብሎሽን ስትራቴጂ የሚለው ሀሳብ ኦቨሮል ይሄን ያነሳል። እንዴት ማርኬትን መያዝ እንችላለን? እንዴት አዲስ ማርኬት ክሬኤት ማድረግ እንችላለን? እንዴት ያንን ማርኬት ዶሚኔት ማድረግ እንችላለን? አንድ ነገር ልናገር አልጨርስም። ብሎሽን ስትራቴጂ ወይ ደግሞ ብሎሽን ከሬዶሽን ምንድን ነው የሚለየው ነገር ካላችሁ፣ ብሎሽን ሬዶሽን የሌለው አንድ ነገር አለው። እሱም ዴማንድ ክሬኤት የማድረግ አቅም አለው። ሬድ ኦሽን ስትራቴጂ ማርኬት ሼር ማግኘት ነው። ያለውን ገበያ ትንሽ እንደው ትርፉ ልካፈል አስር ደንበኛ ማን ነው አስር አስር ሰው የሚኖርበት ሱቅ ማነው። አካባቢ ካላችሁ አንደኛው ሱቅ አምስት ሰው ከያዘ ነው ቢያንስ ሁለት ቢዝ አጣ ገበያ ያለ ሰው ሶስት ቢዝ ብሎ ነው ደንበኛ የሚቆጥረው ሬድ ኦሽን ሲሆን፣ ግን ዴማንድ ክሬት ማድረግ ትችላላችሁ። ሰው ያልፈለገውን ነገር እንዲፈልግ አድርጋችሁ መሸጥ ትችላላችሁ። አስሎንገስ ማርኬቱን አንደርስታንድ ማድረግ ከቻላችሁ ድረስ አስሎንገስ እስካሁን ድረስ ያወራነው ስትራቴጂ እስከተጠቀማችሁ ድረስ እንግዲህ ብሉ ኦሽን ስትራቴጂ የሚለውን ሀሳብ እኔ በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? በተለይ ስራ ላይ ያላችሁ ሴልስ ማርኬቲንግ ቢዝነስ ላይ ያላችሁ ሰዎች ይሄ ነገር እንደሚመለከታችሁ አስባለሁ። እኔ ፐርሰናሊ ብዙ የተጠቀምኩበት መጽሐፍ ነው። ከኔ ጋር እንግዲህ በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ እንገናኛለን። እስከዚያ ድረስ መልካም ሳምንት ባይ